የምናነባው የመጽሐፍ ቅዱስ ክፍል ከሰቆቃ ኤርምያስ ምዕራፍ 3 ከቁጥር 25 ላይ እናነባለን። እንዲህ ይላል፣ እግዚአብሔር በተስፋ ለሚጠባበቁትና እርሱንም ለሚፈልጉ መልካም ነው። ሰው የእግዚአብሔርን አዳኝነት ጸጥ ብሎ መጠበቁ መልካም ነው። ሰው በወጣትነቱ መከራን በትዕግስት ቢቀበል መልካም ነው ይላል። ባለፉት ጊዜያት እግዚአብሔር እያስተማረን አለን። የዛሬው ክፍል ደግሞ ክፍል ሶስትን ነው የምንቀጥለው። በክፍል ሶስት የምንማረው እግዚአብሔር የሚያስተምረን የመጠበቅ ብድራት የሚለውን ነው። የመጠበቅ ብድራት መጠበቅ ብድራት ያለው እንደሆነ ነው። ዛሬ ደግሞ እግዚአብሔር የሚያስተምረን ከዚህ አሁን ካነበብኩት የመጽሐፍ ቅዱስ ክፍል ላይ ሰቆቃው ኤርሚያስ ከክርስቶስ ልደት 586 ዓመት ኢየሩሳሌም በባቢሎናውያን በመፍረሷና ሕዝቡም ደግሞ በመሰደዳቸው ምክንያት አምስት የሐዘን ቅኔዎችን የያዘ መጽሐፍ ነው። እስራኤላውያን በባቢሎናውያን በባቢሎናውያን ከመማረካቸው በኋላ ስለመማረካቸው ስለመወሰዳቸው ስለ ኢየሩሳሌም ስለ መፍረሷ ኢየሩሳሌም ስለመፍረሷና ስለመያዟ በባቢሎናውያን ስለመወረሯ ነቢዩ የጻፈው መልእክት ነው። በዚያን ወቅት ነቢዩ ኤርምያስ እጅግ በጣም ጥልቅ በሆነ ሐዘን ውስጥ ሆኖ ነው ይህንን መልእክት የጻፈው። ይሄ ሰቆቋ ኤርምያስ የሚባለው ሰቆቋ ኤርምያስ የሚባለው መጽሐፍ በኤርምያስ የተጻፈ ሲሆን ኤርምያስም ደግሞ እስራኤላውያን ወደ ባቢሎን በተማረኩበት ጊዜ እግዚአብሔርን ባለመጠበቃቸው እግዚአብሔርን የእግዚአብሔርን ሕግጋትና ስርዓቱን ደግሞ ባለመጠበቃቸው ምክንያት እንደተወሰዱ ያም ነገር ደግሞ ልቡን ሰብሮት ውስጡን ሰብሮት በሐዘንና እንዲሁም ደግሞ በጣም በተከፈ መንፈስ ሆኖ ነው ይሄንን መጽሐፍ የጻፈው። ይሄ መጽሐፍ የሚያሳየን እግዚአብሔርን በመጠበቅ ደግሞ እንደገና መመለስ እንዳለ እግዚአብሔር ለሚጠብቁት እንደገና ደግሞ ተስፋን የሚሰጥ እንደሆነ ይናገራል። ደግሜም እንደምናገረው መጽሐፉ ስለ ሐዘን፣ ስለ ለቅሶ አብዝቶ የምናገር መሆኑ ደግሞ እግዚአብሔር የተስፋ አምላክ እንደሆነ እንደገና ደግሞ እግዚአብሔር ተስፋን የሚሰጥ እግዚአብሔር መመለስን እንደሚሰጥ ያ የተበተነው ሕዝብ ያ የፈረሰው የኢየሩሳሌም ከተማ እንደገና ደግሞ እንደሚገነባ እግዚአብሔር ደግሞ የተስፋ አምላክ እንደሆነ በመፍረስም ውስጥ ሆነው ደግሞ እግዚአብሔርን መጠበቅ እንዳለባቸው በመፍረስም ውስጥ ሆኖ በተበላሸም ነገር ውስጥ እግዚአብሔር እንደሚጠበቅ እግዚአብሔርን የምንጠብቅ ከሆነ እግዚአብሔር ደግሞ እንደገና የሚመለስ አምላክ እንደሆነ እንደገና እንደሚመለሱ። ፈርሰን አንቀርም፣ ተበትነን አንቀርም፣ አልቅሰን አንቀርም፣ አዝነን አንቀርም። ደግሞም እግዚአብሔር ተስፋ ይሰጠናል። እግዚአብሔር ተስፋ አለ ይለናል። እግዚአብሔር ተስፋ ይሰጠናል ብሎ ደግሞ ይናገራል። አሜን። እግዚአብሔር ተስፋ ይሰጠናል። እስቲ እግዚአብሔር ተስፋ ይሰጠናል በሉ። እንደ ተቆረጥን እንዲሁ አንቀርም። እንደ ተማረክን እንዲሁ አንቀርም። እንደ ተወሰድን እንዲሁ አንቀርም። እንዳዘንን፣ እንዳለቀስን እንዲሁ አንቀርም። የዛሬ ሐዘን፣ የዛሬ ስብራት፣ የዛሬ መበተን፣ የዛሬ መሰደድ እንዲሁ አይቀጥልም። እግዚአብሔርን በመሰደድም ውስጥ ሆነ በችግርም ውስጥ ሆነ በመገፋትም ውስጥ እንኳን ሆነ በመከፋት ውስጥ እንኳን ሆነ እንጠብቀዋለን። አሜን። እንጠብቀዋለን፣ እንጠብቀዋለን። ተስፋ አለ ይላል። ይሄ መበተን የሚቀጥል አይደለም፣ የሚዘልቅ አይደለም። የተስፋ አምላክ እግዚአብሔር ደግሞ ይመልሰናል። የተስፋ አምላክ ይመልሰናል። እግዚአብሔር ይመልሰናል በሉ። ያዘኑ እንዳዘኑ የቆዘሙ እንደቆዘሙ የተበተኑ እንደተበተኑ እንዲሁ አይቀሩም። እንዲሁ አይቀሩም። እግዚአብሔርን እንጠብቃለን። እግዚአብሔር ደግሞ መመለስን ይሰጣል። እግዚአብሔር ተስፋን ይሰጣል። እንደገና ደግሞ ወደ ስፍራችን እግዚአብሔር ይመልሰናል። እግዚአብሔር ወደ ስፍራ ይመልሰኛል በርሱ። ስለዚህ መጠበቅ፣ እግዚአብሔርን መጠበቅ ፊቱን አዘውትሮ መፈለግን ያስተምረናል። እግዚአብሔርን መጠበቅ ፊቱን አዘውትሮ መፈለግን ደጋግሞ ደጋግሞ እግዚአብሔር ፊቱን መፈለግን ያስተምረናል። እግዚአብሔርን መጠበቅ ውስጣዊ ሕይወታችን ጠንካራ እንዲሆን ያደርጋል ማለት ነው። ዛሬ እንግዲህ የመጠበቅን ብድራት እግዚአብሔር እንዴት እንደሚከፍል ነው የምንማረው። መጠበቅ፣ እግዚአብሔርን መጠበቅ፣ እግዚአብሔርን መጠበቅ ውስጥ ሕይወታችንን እንደገና ደግሞ እግዚአብሔር እንዲያበረታ የውስጥ ጥንካሬ እንድኖረን ያደርጋል። ደጋግመን በፊቱ በምንሆንበት ጊዜ ማለት ነው። በፊቱ በምንሆንበት ጊዜ የተጸነሰው ጽንስ እኮ ዘጠኝ ወራትን ካልተጠበቀ ጤነኛ ሆኖ አይወለድም። ዘጠኝ ወራት ከተጠበቁ በኋላ ጤነኛ ልጅ ይወለዳል። እስከ ዘጠኝ ወራት ጊዜ ድረስ ደግሞ መጠበቅ ግድ ይላል ማለት ነው። በመጠበቅ ውስጥ መልካም የሆነ ነገር ይመጣል። አሜን። አጠቀማችሁ? እግዚአብሔርን ጠብቅ፣ መልካም ነገር ይሆንልሃል። በሉ አሜን፣ አሜን፣ አሜን፣ አሜን። አሌሉያ። እግዚአብሔርን በምንጠብቅበት ጊዜ እግዚአብሔር መልካም በረከቱ ወደኛ ጋር ያመጣል። ስለዚህ ስለመጠበቅ እንመለከታለን ማለት ነው። ስለመጠበቅ እንመለከታለን። እግዚአብሔርን እንዴት እንጠብቅ ነው? እግዚአብሔርን እንዴት እንጠብቅ? ተስፋን የሚሰጥ ከሆነ ከመፍረስ የሚመልስ ከሆነ እግዚአብሔርን መጠበቅ ከመበተን የሚመልስ ከሆነ እግዚአብሔር ይመጠበቅ። እንደገና ደግሞ ሌላ ተስፋ የሚሰጥ ከሆነ እግዚአብሔር ይመጠበቅ። የተበላሹ ነገሮችን የሚመልስ ከሆነ እግዚአብሔር ይመጠበቅ። እንዴት ነው እግዚአብሔር የሚጠበቀው? እግዚአብሔር እንዴት ይጠበቃል የሚለው ደግሞ እንመልከት። የመጀመሪያው እግዚአብሔር የሚጠበቀው የሚከብደንን ሸክም በማስወገድ ነው። ሸክምን በማስወገድ ነው እግዚአብሔር የሚጠበቀው። እግዚአብሔርን እጠብቃለሁ የሚል ሰው ሸክም ማስወገድ አለበት። ሸክም ማራገፍ አለበት። ሸክም የተሸከመ ሰው አንድ ሰውን የሚጠብቅ ከሆነ እዚህ ቦታ ላይ ጠብቅ እመጣለሁ ብሎ ካለው ያ ሰው ሸክሙን እንደተሸከመ ቆሞ አይደለም የሚጠብቀው። ሸክሙን አውርዶ መንገድ ዳር ጠጋ ብሎ ጥላ ባለበት ዛፍ ስር ጠጋ ብሎ ሸክሙን አውርዶ እመጣለሁ ያለውን ሰውዬ ቆሞ ይጠብቃል ማለት ነው። ይጠብቃል ግን ምኑን አውርዶ ነው? ሸክሙን አውርዶ ነው። ሸክሙን ተሸክሞ ምን ያህል ጊዜ ላይ እንዲመጣ ምን ያህል ሰዓት ቆይቶ እንደሚመጣ ስለማያውቅ ሸክሙን አውርዶ ነው የሚጠብቀው። ጠብቀኝ መጣለው ባለበት ቦታ ላይ ምልክት ሰጥቶ ባስቀመጠው ቦታ ላይ ሸክሙን አውርዶ ነው የሚጠብቀው። ሸክሙን ካላወረደ ይዝላል፣ እንደገና ሸክሙን ተሸክሞ ለመቀጠል አይችልም። ሸክም ተሸክሞ መጠበቅ ከባድ ነው። ሸክምን አውርዶ ሸክምን አቅልሎ ነው መጠበቅ ያለብን። መጽሐፍ ቅዱስ ሸክም የሚሆንባችሁን ነገር አውርዱ ይለናል። ከመጽሐፍ ቅዱስ ሄደን እንመለከታለን። ሸክምን ሸክምን አውርደን እግዚአብሔርን መጠበቅ እንዳለብን መጽሐፍ ቅዱስ እናገራለን። በዕብራውያን ምዕራፍ አስራ ሁለት ላይ ሁላችንም እንሄዳለን ዕብራውያን ምዕራፍ 12 ላይ የእግዚአብሔር ቃል እንደዚህ ይላል ከቁጥር አንድ እንግዲህ እነዚህን የሚያህሉ ምስክሮች እንደ ደመና በዙሪያችን ካሉልን እኛ ደግሞ ሸክምን ሁሉ ቶሎም የሚከብደልን ኀጢአትን አስወግደን የእምነታችን ራስና ፈጻሚውን ኢየሱስን ተመልክተን በፊታችን ያለውን ሩጫ በትዕግስት እንሩጥ እርሱ ነውር ንቆ በፊቱም ስላለው ደስታ በመስቀል ታግሶ በእግዚአብሔር ዙፋን ቀኝ ተቀምጧልና እግዚአብሔርን በምንጠብቅበት ጊዜ ሸክምን ማውረድ አለብን። ሸክም ማለት ሸክም ማለት ወገኖች ሆይ ያዘገያ ሸክም የሚያዘገይ ነገር ነው። እግዚአብሔር ወዳቀደልን ስፍራ፣ እግዚአብሔር ወዳሰበልን ስፍራ፣ እግዚአብሔር እንድንሄድለት ወደፈለገበት ሕይወት ውስጥ እና በረከት ውስጥ እንዳንገባ የሚያዘገይ ነገር ምን ይባላል? ሸክም ይባላል። 50 ኪሎ ግራም ተሸክሞ ለማራቶን የሚዘጋጅ አትሌት የለም። 50 ኪሎ ግራም ተሸክሞ ለማራቶን የሚዘጋጅ አትሌት በፍጹም የለም። ስለዚህ ለመሮጥ ከሆነ ለማሸነፍ ከሆነ ለድል ከሆነ ሮጦ ሄዶ አሸንፎ ገብቶ የሚቀበለው ሽልማት ስላለ ምን ማድረግ አለበት? ከአለባበሱ ጀምሮ ከአለባበሱ ጀምሮ ሊከብደው የሚችለውን ነገር ሊጫነው የሚችለውን ነገር ሩጫውን ወደ ኋላ ሊጎትትበት የሚችለውን ነገር በሙሉ ምን ያደርጋል? ያወልቃል ማለት ነው። ትሬኒንግ ያደርጋል፣ ይዘጋጃል፣ ዝግጅት ያደርጋል። ምክንያቱ ከፊት ለፊቱ ምን አለ? ሩጫ አለ። ሩጫው ደግሞ የምንድን ነው? ሽልማት ያለበት ነው። ስለዚህም የሚከብደውን ነገር በሙሉ አቅሎ ለሩጫ ራሱን ዝግጁ ያደርጋል ማለት ነው። እግዚአብሔርን በምንጠብቅበት ጊዜ ክርስቲያኖች የሚከብደንን ነገር ከላያችን ላይ ማራገፍ አለብን። ሸክም፣ ሐሜት የሚከብድ ሸክም፣ ወሬ የሚከብድ ሸክም፣ ኃጢአት የሚከብድ ሸክም፣ ማጉረምረም፣ በእግዚአብሔር ላይ የሚከብድ ሸክም፣ በትዳር ላይ ማጉረምረም፣ በስራ ቦታ ማጉረምረም፣ በእግዚአብሔር ፊት ማጉረምረም። እነዚህን ሸክሞችን በሙሉ አስወግደን ነው እግዚአብሔር መጠበቅ ያለብን። ሸክም፣ ጥርጣሬ ሸክም ሐዘን የሚሆን ነገር በሙሉ ከላችን ላራግፈን እግዚአብሔርን እንጠብቀዋለን። እነዚህ ሸክሞች በሙሉ ተራግፈው ነው እግዚአብሔር የሚጠበቅ። ሸክም ምቀኝነት፣ ሸክም ሀሜተኝነት፣ ሸክም ቅናት። እነዚህ ሸክሞች በሙሉ ከአንድ ክርስቲያን፣ እግዚአብሔርን ከሚያመልክ ከአንድ ክርስቲያን ላይ መራገፍ አለባቸው። ይሄ ጊዜ ነው እግዚአብሔር የሚጠበቀው። ንቀኝነትን ይዞ ቂመኝነትን፣ ቂም ይዞ የሚከብድ ኃጢአት ይዞ እግዚአብሔርን መጠበቅ አይገባም። እግዚአብሔር ቂመኞች ጋር አይጠጋም። እግዚአብሔር ንቀኞች ጋር አብሮ አይሰራም። እግዚአብሔር የዋሆች ጋር ይሰራል። እግዚአብሔር እግዚአብሔር ወገኖች ሆይ መልካም መንፈስ ካላቸው ጋር ይሰራል። አሜን፣ አሜን፣ አሜን። እግዚአብሔር ይሰራል ከመልካሞች ጋር በሉ። አሜን። ነው እስቲ አራግፋለሁ ውስጤ፣ በጌታ በኢየሱስ ክርስቶስም ይራገፍ። አሜን አሜን፣ ይራገፍ። እግዚአብሔርን የምንጠብቅ ሰዎች፣ ምጽዓቱን የምንጠብቅ ሰዎች ሐሜት ይዘን እግዚአብሔር መጠበቅ የለብንም። ወሬ ይዘን ቅናት ይዘን እግዚአብሔር መጠበቅ የለብንም። ምክንያቱም እግዚአብሔር ወገሮች ሆይ፣ በንጹህ ልብ በንጽሕና በቅድስና ለሚጠብቁት ካንቺና ይመጣል ወደ ቤታቸው። አሜን፣ ይመጣል ወደ ሕይወታቸው። አሜን አሜን፣ አሜን ጌታ ይመጣል። ወሉ እስቲ አጠገባችሁ ላይ ጌታ ይመጣል። በንጽህ ይናጣል ብቀወሉት ማን ይመጣል? ማን ይመጣል? አላላችሁ ማን ይመጣል? ጌታ ይመጣል። አሜን። ሸክም ወርዶ ሲሆን እግዚአብሔርን የምንጠብቅ ሸክማችንን ሁሉ አራግፈን እግዚአብሔርን ስጠብቅ፣ ኃይላችን ይታደሳል። ሸክሙን ያወረደ ሰው ኃይሉን ነው የሚያድሰው። ኃይሉ ነው የሚታደሰው። በጫንቃው ላይ ያለ ቀንበር ከላይ ሆነ ሲነሳ ጎብጦ የነበረው ሰው ቀና ነው የምለው። ዘንድሮ እግዚአብሔር ላያችሁ ላይ የተቀመጠውን ዝቅ ያደረጋችሁን ጎብጣችሁ እንድትሄዱ ያደረጋችሁን ሸክም ከላያችሁ ላይ ያነሳላችኋል። ፍቃደኞች ሁኑ። እግዚአብሔር የኃጢአትን ሸክም ያነሳል፣ የበደልን ሸክም ያነሳል። ወደፊት እንዳትጓዘው የሚከለክልን በደል እግዚአብሔር ከላያችን ላይ ያነሳል፣ ከምድራችን ላይ ያነሳል። እግዚአብሔር ወደሚፈልግበት ስፍራ እንዳንደርስ፣ በትዳራችሁ ስኬታማ እንዳትሆኑ፣ በሥራችሁ በንግዳችሁ ስኬታማ እንዳትሆኑ አግብጦ የያዘን ሸክም እግዚአብሔር እንዲያነሳላችሁ እግዚአብሔርን ወደ መጠበቅ ቦታ በፈቃደኝነት ኑ፣ አራግፉ። ያኔ ቀና ማለት እንችላላችሁ። አራግፉ፣ ቅምን እግዚአብሔር ከፍ ማድረግ ይጀምራል። አራግፉ፣ በደለኝነት ስሜትን። እግዚአብሔር የምህረት አምላክ ነው። ያኔ እግዚአብሔር አምላክ ኃይላችንን ማደስ ይጀምራል። ያኔ እግዚአብሔር አምላክ መንፈሳችንን ማደስ ይጀምራል። አይሞአችንን ማደስ ይጀምራል። ሁለመናችንን ሁለንተናችንን ማደስ ይጀምራል። እግዚአብሔር ለሚጠብቁት ሰዎች እግዚአብሔር መንፈሳቸውን ያድሳል፣ ሕይወታቸውን ደግሞ ያድሳል። ሁለተኛ ደግሞ እንዴት ነው እግዚአብሔርን የምንጠብቀው እምለው እንዴት እግዚአብሔር እንጠብቃለን ለምለው በጻሎትን እንጠብቀው በጻሎት ከመጽሐፍ ቅዱስ ውስጥ በጻሎት እግዚአብሔርን በትጋት የጠበቀችን ሃና ትባላለች። እግዚአብሔር ማሐፀኗን ዘግቶባታል። ፍናና የምትባል ጣውንት አላት። መጽሐፍ ቅዱስ ስናገር በአንደኛ ሳሙኤል ምዕራፍ አንድ ከቁጥር ስድስትና አምስትን ሄዳችሁ በምታልቁበት ጊዜ ታበሳጫት ነበር ይላል። ታበሳጫት ነበር ታስለቅሳትም ነበር። ታለቅስ ነበር። ታለቅሳለች። እግዚአብሔር በመጠበቅ ውስጥ ሆና ታለቅሳለች። የሚያስለቅስ ነገር እንኳን ብኖ እያነባች እንኳን ብኖ እያለቀሰች፣ እየተከፋች፣ እየተጨነቀች ለምንድን ነው እያለች እንኳን እግዚአብሔርን በታማኝነት እግዚአብሔርን ትጠብቀው ነበር ይመጣል አንድ ቀን እያለች እግዚአብሔር ሆይ አንተ ዘግታ ማሕፀኔን ደግሞ ትከፍትልኛለህ አንድ ቀን ብላ በእግዚአብሔር ፊት በጸሎት ተግታ አንድም ጊዜ ከጸሎት መደቧ ላይ አልተነሳችም። አልተነሳችም። ለምን የምትጠብቀው ሰው አይደለም። የምትጠብቀው ባሏን አይደለም። የምትጠብቀው ያለው እግዚአብሔርን ነው። ማሕፀኗን የዘጋውን እግዚአብሔርን እየጠበቀችው ነው ፍናና ከመጠበቅ መደቧ ላይ እንድትነሳ ትነዘንታዛታለች። እየነዘነዘቻት ነው ከዛ ስፍራ ላይ እንድትነሳ የጠበቀች እንደሆነ የታገሰች እንደሆነ የቀጠለች እንደሆነ እግዚአብሔር የሚሳነው ነገር የሌለው አምላክ ስለሆነ አንድ ቀን መጥቶ እንደሚቀፍት ስለምታይ ታበሳጫት ነበር። ታስለቅሳት ነበር። ታለቅስ ነበር፣ ግን ደግሞ ለቅሶውን ዋጥ አድርጋል ሐዘኗን ዋጥ አድርጋ ደግሞ እግዚአብሔር አምላክል ትጠብቅ ነበር ትጠብቅ ነበር። እንድቹ በመካንነቷ ትጨርሻለሽ የሚል ድምፅና ስብከት እየሰማች ከጎረቤት እየሰማች ከሰፈር እየሰማች ከራሷም እየሰማች እንኳን ጠበቀችው። እግዚአብሔር ይመጣል ወደ ቤተ እያለች ጠበቀች። እግዚአብሔር የጠበቀችው እግዚአብሔር ማኅፀኗን መጥቶ ከፈተላት። አሜን፣ አሜን፣ አሜን፣ አሜን። ማኅፀኗን መጥቶ ከፈተላት። ሳሙኤል የሚባል እጅግ ታላቅ የሆነ ሰው፣ እግዚአብሔርን የሚፈራ ሰው፣ እግዚአብሔርን የሚያመሰግን የሚያመልክ ሰው፣ በዚያን ዘመን በነቢይነት በእግዚአብሔር ፊት ታላቅ አገልግሎት ያገለገለ ሰው ወለደች፣ ወለደች። እግዚአብሔር ለሚጠብቁት ተራ ነገር አይሰጥም። እግዚአብሔርን የሚጠብቁ ሰዎች አውራ አውራ ነገር ይይዛሉ። እግዚአብሔርን የሚጠብቁ ሰዎች ከመልካም ነገር አይጎድሉም። ከመልካም ነገር አይጎድሉም። እግዚአብሔርን ይጠብቃል በሉ። ከመልካም ነገር አያጎለኝም በሉ። ወደ ቤታችሁ እግዚአብሔር ሳቅ ይዞላችሁ ይመጣል። ሳቅ ይዞላችሁ ይመጣል። ስትበሳች፣ ስታለቅስ የነበረች ስታዝን የነበረች ሃና ልጇን ታቅፋ ወደ ሴሎ ወጣች ለምስጋና። እግዚአብሔር አምላክ በሚቀጥለው ዘመን በሚቀጥለው ጊዜ እግዚአብሔርን በታማኝነት ከጠበቃችሁት፣ እግዚአብሔርን በትዕግስ ከጠበቃችሁት ታላላቅ በረከቶችን ያሳቅፋችኋል። አሜን፣ አሜን። ወደ ምስጋና አደባባይ የምትወጡበትን በረከት እግዚአብሔር ወደ ቤታችሁ ይዞላችሁ ይመጣል። የተዘጉ ነገሮች ይከፈታሉ። በምን? እግዚአብሔርን በመጠበቅ የተቆለፉ በሮች ይከፈታሉ በምን እግዚአብሔርን በመጠበቅ የዘገዩ ነገሮች ይመጣሉ ጊዜያቸውን ጠብቀው በማን በእግዚአብሔር በምን እግዚአብሔርን በመጠበቅ በር የማይመልሰው ነው እግዚአብሔር ሁኔታ የማይመልሰው ነው እግዚአብሔር። ዛሬ እግዚአብሔር የምጠብቁ ሰዎች ካላችሁ፣ እያለቀሳችሁ የምጠብቁ ሰዎች ካላችሁ፣ የኔ ኑሮ፣ የኔ ህይወት፣ የኔ ትዳር፣ የኔ ነገር እንዲቀጠለ ብዙ ሰዎች ካላችሁ እግዚአብሔር አምላክ በረከቱን ይዞላችሁ ይመጣል፣ ይመጣል እግዚአብሔር። እግዚአብሔርን የምንጠብቀው በጸሎት እየተጋን መሆን አለበት።